ማስመሰል ማትችለው ነገር ነው እስካሁን ሳያት። እና አስመስለሽ ሳቂ ብያት። ሰላም ሰላም! ውድ ነው የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኛ በጣም ደህና ነን። ዛሬ ከከተማ ትንሽ ወጣ ብለን ያቡን እንግዲህ እንደዚያ ቦታ ተገናኝተን አናውቅም። ሰሞኑን እንዲያው መገናኘት መገናኘት አብዝተናል፣ እና ዛሬ የጠሯት ወጣ ያለ ቦታ ነው። አይ ቲንክ ታውቀዋለች፣ እዚህም መታ ታውቃለች፣ ግን አሁን ላይ መተን አናውቅም። እንግዲህ ዛሬ ያው ለሁለታችንም ምን አልባት እንግዲህ ስናወራ የሆደ ወዳችንን ጁስ ካስፈለገ ምናምን እንክብካቤ ያው እሷም አይታችኋል እንግዲህ እንክብካቤም አብዝታብኛለች። እኔም ደግሞ የአቅሜን፣ በባለፈው ባያችሁት ቪዲዮ ላይ ስጦታ ያልሰጠዋት ነገር የለም አበባ ነሽ ምንድነሽ። እና ዛሬ ደግሞ ወጣ ብለን ያው አየሩ በጣም ደስ ይላል። ይህን የአየር ጸባይ እንግዲህ አይገኝም፣ ባይዘወይ አይገኝም እና ከእሷ ጋር ደግሞ ሲሆን ሞር በጣም አሪፍ ነው የሚሆነው ብዬ ተስፋ አለኝ። እንግዲህ ከእሷ ጋር እንግዲህ ሻይ ቡና እያልን እዚህ አንዳንድ ነገሮች እናወራለን ማለት ነው። እናንተ ግን ደህና ናችሁ ወይ? እንዴት ናችሁ? ሰብስክራይብ እየተደረገ አይደለም? ሰብስክራይብ ይህን ቪዲዮ ሲጀምሩት ላይክ ሼር እያደርጋችሁ ጀምሩ። እንግዲህ እስክት መጣ እንግዲህ እንጠብቃለን ማለት ነው። አሁን ደግሞ መጣሉ ምናምን ብላኝ ነበረ ስልኳን እንግዲህ መልሼ አይ ለነገሩ አሁን የደወልኩላት ትመጣለች ትመጣለሽ፣ ተስፋ አረጋለሁ ማለት ነው። እና እናንተ እንዴት ናችሁ? ደህና ናችሁ ወይ? ምን አዲስ ነገር አለ? ሀሳብ አስተያየት ካላችሁ ኮመንት ላይ መጻፋችሁ እንዳይረሳ እና ለምትሰጡን ፍቅር ለምትሰጡን እንክብካቤ ሰብስክራይብ አድርጋችሁ ስለምትከታተሉን ደግሞ በጣም ነው የምናመሰግነው። ስለወደዳችሁንም በጣም ነው የምናመሰግነው እና ደግሞ ቤተሰቦች፣ እኔ ምለው ምናችን ነው? እኔ እኮ የሚመሳሰለው የሚገርመኝ ነገር ሁሉም ቪዲዮዎች ላይ ፖስት የምናደርገው እንዳለ በቃ በቃ እኔ እንጃ፣ እህት እና ወንድሞችን እናንተ መንቶችን እንጠብቃለን ምናምን ነው የምትሉት። ምናችን ነው የሚመሳሰለው? እኔ አልገባኝም። ስትስቁ እሱና ስትስቁ ምናምን ስትሉ እሱን ኮመንት ላይ ይቻለሁ ሌላ ነገራችን ምን ምን አይነት ነገር ነው ያጫ? ወይስ ከለራችን አይ ቲንክ ትንሽ ይመሳሰላል መሰለኝ። ግን እኔ ቀይ ነገር ነኝ፣ እንዲህ ፀሐዩ ነው ትንሽ እንጂ እሷ ደግሞ ትንሽ ጠየም ትላለች። ያው ቸኮሌት ቸኮሌት ከለር አለ አይደል? እንደዛ ነው። እስቲ አሁን ደግሞ ይሁን፣ በደንብ ይሁን። አሁን ለዛ ነው ፀሐይም ያለበት ቦታ የመጣ ነውና፣ እስቲ ምናችን እንዳይመሳሰል በአሁኑ በደንብ ነገር ትበሉን። ፋሚሊም ቼክ አድርገናል፣ ምንም ነገር የለም እንደዚች አይነት ልጅ አናቅም ያለ። አሁን ገና ማየታችን ነው አይተንም አናቅም ያሉኝ። እስቲ እንግዲህ ስትመጣ እንግዲህ በደንብ ይሁንና እንኳን ያያት ቀርቶ የእሷን ቁመና ይማሌ ልላታል ያላያት በዝና ሁሉ ሰላም እኔ ልሽ እኔ እኮ ቤተሰቦችን እያወራኋቸው አንቺ ለካስ እዚህ ደርሰሻል ከዚህ ነበር ከዚህም የየው ነበር ካሜራማን ዝም ትላለች አይደል ካሜራማ ከዚህ በላይ ቤተሰቦች የተራቤተሰቦቻቸው የግል አደረካቸው። ሰላም፣ ሰላም፣ ሰላም። እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እኔ ደህና ነኝ። እንደ በጣም እኛ በጣም ሰዓት እንግዲህ ታውቃለህ ያው ሴት ልጅ ብዙ ነገር አለባት ከቤት ስትወጣ አለ ተስቱ ቼክ ማለት ትችላለህ የምርህን ቼክ አላረገም እና ደህና ናችሁ ወይ የምር በጣም ናፍቃችሁኝ ነበረ መቼ ነው የምናገኛቸው ምናምን እያልኩት ነበረ ዛሬ ከእናንተ ጋር ጠበቀኝ በጣም ነው ደስ ያለኝ ስላገኛችሁ ደስ ብሎኛል እኔም ስለመጣች ደስ ብሎኛል

ለምን? ያንተስ ጠንግዳልህ ነው? ይሁን ችግር የለም። እኔ የሰው ዐይነት አለብኝ። በፌስታሩ ነው። ጉራ ግን አለበት ልጁ። የምር በጣም ጉራ እየበዛ ነው። እንደት ነው እንክብካቤ? እንደት ነው ቤተሰብ? ቤተሰብ እንክብካቤ ነው። አማሪስ ነው። ለምን እዛ ቁጭ አን ካሜራማን ግን

ሲሰራሽ የዋለ ሲሰራሽ ያደር፣ የኔ በመሆንሽ ክብሬ ተከበር። ቃላቶች ያጥሩኛል ያጥሩኛል፣ ምን ብዬላር ንቅሽ

ምርጫ ላይ ባለፈው እያልኳቸው ነበር ምርጫ የባለፈው አበባ የሰጠኋት ልብሱን ወደድሽ? በጣም ደስ ያለ። በነገራችን ላይ አሁን ቤተሰቦች ተመጣትሽ በፊት እያወራቸው የነበረውን በሁሉም ቪዲዮ ላይ ነው እና እንደዚያ የሚሉት ዛሬ የመጨረሻ እንስጣቸው በሚለው የሚለው ነገር እንደሆነ ይሁን በደምብ ወይ ነው፣ ምን ትያለሽ? እስኪ ምናችን እነሱ ናቸው ያሉት። አን እ አንድ ያየሁት ስትስቁ ትመሳሰላላችሁ ይላል። ያው እንግዲህ አንዳንዴ ከምታገኘው ሰው መሳሳብ እንትን ይኖረሀል ማለት ነው። ውበቴን እየወሰድክ ነው። አልገባንም። ይህንማ ትንሽ ልጠጥ እንጂ ኤነርጂም ፊት ሰጠናት አይደል? ቤት ተሳካት። ቼጠኝም ቆንጆ እያላችሁ ሳቅሽ ስትስቂ ደስ ይላል፣ ፈገግታች ደስ ይላል እያላችሁ አይደለም። ማ እኔ ከአንቺ ምን ወሰድኩት? ቁም ነገር አሁን፣ ጨዋታው ጨዋታ ይሄ በጨዋታ ከላራችን እና ስትስቁ ምናምን ማስመሰል ማትችለው ነገር ነው። እስካሁን ሳያት እና አስመሰለ ሳቂ ብያት አሪፍ ነው እና አለባበስ ደግሞ ደስ ይላል። አመሰግናለሁ፣ በጣም በዚህ ቆንጆ ነው የመጣችሁ። ግን ግን ምን ይሄ ባለፈው እንደዛ ወገቤና ስሬ ሰው ይዤ ጓደኞቼን ሰብስቤ ሰው ጓደኞቼን ጠይቄ ምናምን ነው የወስልህ ምን አይነት ከለር ይሆናል ምናምን እየገዛሁትና ኦኬ፣ ያኛውን ልብስ ነው አዎ። አጋጣሚ ድንገት ስለጠራህ እንተና አልኩና ያገኙት ነው ለብሼ ይመጣት። ኦኬ፣ አጋጣሚ ወይ ተሽ ነው። አ ቀጣይ ለብሼ እመጣለሁ። እንግዲህ ቤተሰቦች እኔ ያኛው ልብሱን አድርጋ አስፈታልሽ። በተከበረ ቦታ ነው ድንገት ስለጠራኸኝ ነው ድንገት ስለጠራኸኝ ነው አለች። እንግዲህ ያው በነገራችን ላይ በጣም ነው የሚያምረው እንዲህ ሳያው ለብሰሽ ሳስበው እና እና አንተም ግን አምሮብሃል። ኧረ እባክሽ ከቤት ባይዘው ከቤት የተነሳሁት አስራ ሁለት ሰዓት ሰሞኑን በጊዜ ስለማልተኛ ቶሎ አልነሳምና ዛሬ አቡን ለመቅጠር ስላሰብኩኝ ወደዛ እና የተነሰት በጠዋት አይለንም ዝግጅት ነው። ጠዋት ተነስቼ እንዲሁም እና ቦታው ይዘንባል አይዘንብም እያልኩኝ መጥቼ በቃ እንዳይዘንብባት ዣንጥላ ይዤ መጥቼ ነበር። ከጀርባ ካሜራ እና አልዘነበም ምናምን በቃ አየሩ ደስ ይላል። እሺ

አይደለም። በነገራችን ላይ የቁም ነገር ቤተሰብ ቁም ነገር ነው፣ ግን ብዙ ጓደኞቼ ምናምን ነገር በቃ የወረ ቦታ ሲጠጡ ምናምን ነገር ጠጣ ምናምን ሲሉኝ፣ ወይ ወተት እርጎ ዘዙልኝ ነው የምላቸው፣ ወይ ጁስ ምናምን ነው። ማርያምን፣ እውነት ማርያምን፣ እኔ መጠጥ የሚባል ነገር ጁስ፣ ወተት፣ እርጎ እንደዛ እንደዚያ አይነት ነገሮች እና ጓደኞች ሁሉ በጣም ነው። በቃ እነሱ እንደዚህ እንደዚያ ያ ቦታ ጠርተን እንዴት እንደዚህ ታዛለህ በዚህ እድሜ ከሆነ ያሉኛል። በሰው ራሱ እኮ እንትን ትላለህ፣ መጠጣት ትጀምራለህ። ምን ይመችሻል? ወይ መቼ ነው እና ሌላስ ከእንደውም ከመጣጡ ልጅ ምግብ እንግዲህ ቀጣይ ምግብ ገብዛሀል ነው። ምግብ ምን ነው ምትወጁ? አይ ጥብስ አሁን እንኳን ከበዓል በኋላ እኮ ከበዓል በኋላ ምን ቅናት እንዳይመስል፣ እኔም ጥብስ ነው የምወደው እኮ እና ደግሞ በቃ ጥብስ ጥብስ ጥብስ እያለች ነው። ቤተሰቦች እንግዲህ አሁን ለበዓል እኛ ቤት በጊታ ረዳ የዛኔ ጥብስ ሰርታ እንግዲህ ሙያውን የምታሳየን ያህል ትስማሚያለች። ሙያም አለኝ ብላለች ባይዘው እኔ ደግሞ እኔ ራሱ በጣም ነው ጥብስ መወደው ከበዓል እ ሰርቼ አቀምሰማለች። አይ ማርያምን በጣም ነው የምወደው እኮ ምን ችግር አለው ደግሞ፣ ለበዓል ችግር የለውም። እና ቤተሰቦች አሁን ለባል ቤት መጫለሽ ነው ከጠራኸኝ ምን ችግር አለ? ለባል አሁን እኛ ጋር መጣ እንግዲህ ጥብስ ሰርታ ታበላለች ማለት ነው። እንግዲህ ሙያውን በዛው ምን ያየው ይሆናል። ሙያው አሪፍ ከሆነ እንግዲህ እንቀጥላለን። ባለፈው አውቀው ሰጠኝ። ከዛ ልብስን በዛው ሰጠኝ። እውነት ነው፣ ቤት ሰዎችም አይተዋል። በጣም እየበዛብኝ ነው ስጦታ። ምንድን ነው በስተጀርባ ያለው ነገር? በስተጀርባ ያለው ነገር የምንመስላቸው፣ በስተጀርባ አበባው ያው፣ እንግዲህ ሴት ልጅ መቼም አበባ ምናምን ሰጣት ደስ ይላታል። እና ደሞ አንቺን ደሞ ደስ እንዲልሽ ስለምፈልግ እንጂ ሌላ ነገር ደስ እንዲልሽ የሆነ በቃ ለመንከባከብ ምን እንጃ፣ እኔ አላቅምቸው እና ያው እሷን ለማስደሰት ነው። እኔ ደግሞ ያንቺ ደስታ የኔም ደስታ። አመሰግናለሁ። እና ለዛ ነው እና ምን ደበረች ነው እና ዛሬ አበባ ስላላመጣ ይሄ ማባ ነው፣ ምናምን ነገር ለቀጣይም እንግዲህ ይዤ ለመምጣት ሞክራለሁ። እንዴ ከተመቸሽ እንጂ ነገር ለማድረግ እና ደግሞ ያው አየሩ ምናምን ዙሪያ ነው። ምን ነው? ኧረ ምን ነው ስስቅ፣ አንደኛ የበሸት የበሸት ነው የሚመስለው። ኧረ ነው የእውነት የምትስቀው ካለ ይወነ እያሸሁት ብዬሽ፣ ኧረ በኋላ ለመምጣት እሺ እና እንግዲህ ቤተሰቦች የነበረን ቆይታ ይህን ይመስላል። እንግዲህ የምታያቸው ነገራት ገዛችሁ አይድ ለን ወዳችኋለሁ። ላይክ ሰብስክራይብ ሼር እንዳይደረሳ እንዳይድረሳ ቻቻ እና ቤተሰብ ስለነበረን ቆይታ በጣም ነው የምናመሰግነው። ስለምትከታተሉ በጣም ነው የምናመሰግነው። ቻው